አይስተላን ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ደግሞ ነጫጭ ልብሶችን ረዘም ያለ ቪዲዮ ሰርተንላችሁ መተናል። ይሄ በፈትል የተዘጋጀ ያልሻ ቀሚስ ነው። እንደምታዩት በጣም ነው የሚያምረው። ብዙ ጊዜ ለቁርባን ለቤተ ክርስቲያን ነው እንደዚህ አይነት ልብሶች የምንጠቀምባቸው። እንደምታዩት ጡቱ ላይ በጣም ሰፊ ነው። ጥልፉ በጣም ያምራል። ወራጅ ጥልፍ ነው እንደምታዩት፣ ጽድት ያለ የሲንጀር ጥልፍ ነው። እኛ ቤት ጥልፎቻችን የታወቁ ናቸው። የሲንጀር ጥልፎችን ነው የምንሰራው። የእጅ ጥልፎችን አንሰራም። ጽድት ያሉ ጥልፎች ናቸው። ፈትሉ በጣም ነው የሚያምረው። ብስቡስ ያለ ፈትል ነው። እንደሚታወቀው የጎንደር ፈትል በጣም የታወቀ ነው። ሰውኛ ደግሞ በዚህ መልኩ አድርገን ሰርተነዋል። በጣም ነው የሚያምሮ በጣም የሚያምር ልብስ ነው። የነጠላው የመቀነቱ፣ እንዲሁም የቀሚሱ ጀርባ ላይ ያለው ጥለቱ በሲልቨር ወርቅ ዘቦ የተሰራ ነው። እንደምታዩት በጣም ነው የሚያምረ። ፈትሉ ደግሞ በደብል ነው። በዚህ መልኩ ደብል ሁለት ፈትል ሆኖ ከስር ደግሞ ሳተን ገበር ይደረግበታል ማለት ነው። በጣም ነው የሚያምረው። አራት አርብ ሆኖ ነው የተሰራው። ጽድት ያለ ቆንጆ ለቤተክርስቲያን የሚሆን ቀሚስ ነው። ዋጋችን 7500 ብር ብቻ። ይህኛው ደግሞ ከመነን የተዘጋጀ ልብስ ነው። ይሄኛው ልብስ በጣም ነው የሚያምረው። እንደምታዩት አንገቱ በኦ ነው የተሰራው። ከዚህ በፊት በብትን ጨርቁን አሳይቻችሁ ነበር ተሰርቶ ደግሞ አልቆለት ይሄንን ይመስላል። በጣም ነው የሚያምረው። ወገቡ ፍሪ ሳይዝ ነው እንደምታዩት፣ መጥበብና መስፋት የሚችል ወገብ ነው። እኔ እንደምታዩን ቀጭን ነኝ። ለእኔ ሆኖኛል። ለወፍራም ሴትም ይሆናል። እንደዚህ በደብል መንን አድርገን ነው የምንሰራው። ከስር ደግሞ ሳተን ነጭ ገበር ይደረግበታል። ነጭ በነጭ ሆኖ ለቤተ ክርስቲያን በጣም ነው የሚያምረው። ለስጋው ደግሞ መቀበያ፣ ለቤተክርስቲያን መሄጃ የሚሆኑ አይነት ልብሶች ናቸው። በጣም ነው የሚያምሩት። ቆንጆ ልብስ ነው። ሁሉንም የቤተ ክርስቲያን ልብሶች እኛ ጋር ስትወስዱ ለሁሉም በየማቴሪያሎቹ ሻሽ እናደርግላቸዋለን ማለት ነው። ይሄ የመነን ልብስ ስለነበረ ሻሹም ደግሞ ልክ እንደዚህ በመነን ሰርተነዋል። የፈትል ልብሶቹ ደግሞ በፈትል ሻሽ ይሰራላቸዋል ማለት ነው። ጥለው ደግሞ ይህንን ይመስላል። በጣም ነው የሚያምረው። ቆንጆ ልብስ ነው። ለቤተክርስቲያን ይሆናል ብለን ካሰብናቸው ልብሶች መካከል አንዱ ነው። የዚህኛው ትንሽ ነጠላ አጠር ያለች ነች። አይነው ለቤተክርስቲያን ሲሆን ነጠላው ረዘም ሲል ቆንጆ ነው። አንዳንድ ሸማኔዎች ግን ነጠላውን አጠር አድርገው ይሰሩታል። ለዛም ደግሞ ከስተመሮቻችንን ሶሪ ለማለት እንወዳለን። አጭር ነው ሲባል በጣም አጭር የሚባል አይደለም። ይሄኛው የሀበሻ ቀሚስ ደግሞ ሞስትሊ ለሙሽራ የሚሆን አይነት ሀበሻ ቀሚስ ነው። እንዲህ ተለቅ ያለ ደግሞ ለቤተ ክርስቲያን የምትፈልጉ ካላችሁም ደግሞ በዚህ መልኩ አድርገን እንሰራላችኋለን ማለት ነው። በጣም የሚያምር ቀሚስ ነው። እንደምታዩት ከለር ኮምቢኔሽኑ በጣም ደስ ይላል። ጡቱ ላይ ያለው ስፋቱ፣ የስፌቱ ኦፕሽን በጣም ነው የሚያምረው። እንደምታዩት በጣም ቆንጆ የሀበሻ ቀሚስ ነው፣ ለቤተክርስቲያን የሚሆን ለሙሽሮችም ካላችሁ ደግሞ በቤተክርስቲያን ሰርጋችሁን ለማድረግ ያሰባችሁ ካላችሁ ደግሞ እንደዚህ ደግሞ ለጥንድ እንሰራለን ማለት ነው። ባለትዳሮችም ከሆናችሁ ለልጆች፣ ለባለቤትሽ፣ ለሁሉም መስራት እንችላለን ማለት ነው። በጣም የሚያምር የሀበሻ ቀሚስ ነው። እንደምታዩት ነጠላው ደግሞ ይህንን ይመስላል። ሙሉ ለሙሉ ጥልፍ ስለሆነ ነጠላውንም በዚህ መልኩ አድርገን ጠልፈነዋል ማለት ነው። እንዳልኳችሁ መነን በመነን የሆኑ ልብሶችን እኛ ራሳችን ጠልፈን ስንሰራቸው ነጠላቸውን እንደምትፈልጉት አይነት መጠን አድርገን በትልቁ እንሰራላችኋለን ማለት ነው። በጣም ነው የሚያምረው ይሄ ቀሚስ አሁን። በጣም ቆንጆ ቀሚስ ነው በሾርት ቪዲዮ አሳየቻችሁ ብዙዎቻችሁ በጣም ወዳችሁት ነበረ። ይህንን የአበሻ ቀሚስ እኛ ጋር በ19500 ብር ብቻ ነው የምታገኙት። በጣም የሚያምር ቀሚስ ነው። ፈርጦችም አሉበት። ያለ ፈርጥም ደግሞ ይሆንልን ካላችሁ በምትፈልጉት ኦፕሽን መስራት እንችላለን። ይሄኛው የሀበሻ ቀሚስ ደግሞ ከዚህ በፊትም አሳየቻችሁ ነበረ። አሁን ደግሞ ትንሽ ዲዛይኗን ቀየር አድርገን አምጥተናታል ማለት ነው። በጣም የሚያምር የሀበሻ ቀሚስ ነው። ለቤተ ክርስቲያን ይሆናል ብለን ሪኮመንድ ከምናደርጋቸው የሀበሻ ቀሚሶች መካከል አንዱ ነው። አንገቱ በቢን የተሰራው፣ ጡቱ አካባቢ ዝርግፍ ነው። ለሁሉም አይነት ፊዚካል እንዲሆን አድርገን የሰራ ነው ማለት ነው። ያው ቤተ ክርስቲያን ሲሆን እንዲጥብቅብቅ ያለ ነገርም ስለማይለበሰን አንዲል ደግሞ ጡቱ ላይ፣ ወገቡ ላይ ፍሪ ሳይዞችን ነው የምንጠቀመው። እንዲጠብ፣ እንዲሰፋ አድርገን ነው ወገቡን የምንሰራው በጣም ነው የሚያምረው። ጥለቱ በጣም ነው የሚያምረው። ቆንጆ ጥለት አለው። እንዲህ በሳተን ገበር፣ በፑማ ገበር እንሸፍነዋለን። ከስር ደግሞ ተደራቢ መነን እናደርግለታለን። ከዛ ስር ደግሞ ሳተን ገበር ይደረግበታል ማለት ነው። ጽድት ተብሎ የተሰራ ቀሚስ ነው። ሁለት አይን መነን ነው። ከረንትሊ ብዙ ቀሚሶች ሁለት አይን መነን ናቸው። እንዳልኳችሁ ከዚህ በፊት ለእያንዳንዱ ነጭ ልብሶች ሁሉም ላይ ሻሾችን እናደርጋለን አንዳንድ ከስተመሮች ግንባሩ ላይ መስቀል እንዲኖረው ይፈልጋሉ፣ ሻሾ አንዳንድ ከስተመሮች ደግሞ ኖርማል ምንም የሌለው ልሙጥ እንዲሆንላቸው ይፈልጋሉ ሻሹ ማለት ነው። ሰው እናንተ በምትፈልጉት አይነት አማራጭ ኦርደር ማድረግ ትችላላችሁ ማለት ነው። ነጠላው ይህንን ይመስላል። በጣም ቆንጆ ነጠላ አለው። በጣም የሚያምረው ቀሚስ፣ በጣም ለየት ያለ ቀሚስና በጣም ብዙዎቻችሁም ወዳችሁታል። ብዙዎቻችሁ ኦርደር እያደረጋችሁን ነበር። በጣም ነው የሚያምረው። እነዚህ እና የመሳሰሉ ቀሚሶችን ለቤተ ክርስቲያን የምትፈልጉ ካላችሁ ኦርደር ማድረግ ትችላላችሁ ማለት ነው። ከነ ነጠላው ከነ ሻሹ ሙሉ ፓኬጅ ነው የምናዘጋጅላችሁ ማለት ነው። ይህኛውን ቀሚስ ደግሞ እኛ ጋ 1500 ብር ብቻ ነው የምታገኙት ማለት ነው። በጣም በቆንጆ ሁኔታ ጽድት ያለ መነን ጽድት ያለ ጥልፍ ቆንጆ ስ ቤት አማራጮችን ማዛ ጥበብ ና ሽፎን ጋር እንደምታገኙ ስንነግራችሁ በታላቅ ደስታ ነው። ይሄ ደግሞ ለወንዶችም የተሰራ ነው። ይሄ ለዚህ ቀሚስ ጋር ለባለቤቷ ለልጆቿ ያዘዘችው እንትን ነው ማለት ነው። የወንዶችንም በዚህ መልኩ በእጅጌ ጉርድ፣ በእጅጌ ሙሉ አድርገን መስራት እንችላለን ማለት ነው። ቲሸርት ብቻ ኦርደር ማድረግ የምትፈልጉ ካላችሁ ዋጋችን ሶስት ሺ ብር ነው። እስከ ሱሪው የምትፈልጉ ካላችሁ ደግሞ አራት ሺ አምስት መቶ ብር ነው። ነጠላ ደግሞ ይኖረው የምትሉ ካላችሁ ደግሞ ስድስት ሺ ብር ነው ማለት ነው እንደየ አማራጮቻችሁ ሁሉንም አይነት አማራጮች እኛ ጋር ማግኘት ትችላላችሁ። እነዚህ ደግሞ የወንድ ነጠላዎች ናቸው። ቀለል ያሉ ዲዛይኖች ናቸው። እነዚህ ነጠላዎች ደግሞ ብቻውን የምትፈልጉ ካላችሁ እኛ ጋር በአንድ ሺ አምስት መቶ ብር ብቻ ማግኘት ትችላላችሁ ማለት ነው። ሙሉውን ደግሞ የወንድን የሴትን የምትፈልጉ ካላችሁ የሴቷን አስር ሺ አምስት መቶ የወንዱን ደግሞ ስድስት ሺ ብር ማግኘት ትችላላችሁ ማለት ነው። ይሄኛው የሀበሻ ቀሚስ ደግሞ ከዚህ በፊት በጣም ብዙዎቻችሁ ወዳችሁት በነጭና በላይት ፒንክ የሰራ ነው የሀበሻ ቀሚስ ነበረ። አሁን ደግሞ በአረንጓዴ በዚህ መልኩ አድርገን ሰርተነዋል ማለት ነው። እንደምታዩት በጣም ነው የሚያምረው። በተለያዩ አይነት የከለር አማራጮች ኦርደር ማድረግ ትችላላችሁ። እዚህ ጋር ከስተመራችን ነጩን አይታ ራሷ ከለር ኮምቢኔሽኑን መርጣ አረንጓዴ በ ወርቀ ዘቦ ከለር ይሁንልኝ ብላ አዛን ነበር። በዚህ መልኩ ያድርገን የሰራንላት እንደምታዩት አንገቱ ቅርጹ በጣም ነው የሚያምረው። እጅጌው በጣም ነው የሚያምረው። ጥልፎቹ፣ ሁሉም ነገር በጣም ፐርፌክት ሆኖ የተሰራ የሀበሻ ቀሚስ ነው። እናንተ እንደነገርኳችሁ በምትፈልጉት ከለር ኦርደር ማድረግ ትችላላችሁ። እዚህ ጋር በአረንጓዴ ነው፣ በነጭ ደግሞ ለቤተ ክርስቲያንም የሚሆን ከዚህ በፊት ቪዲዮ ሰርች የላችሁ ነበር። በጣም ነው የሚያምረው። ቆንጆ ልብስ ነው። በጣም ብዙዎቻችሁ ወዳችሁት። በጣም ብዙ ሰው የሚያየው ቪዲዮ ነበረ። በብዙዎቻችሁ የተወደደ የሀበሻ ቀሚስ ነበር። አሁንም እየሰራ ነው ነው ያለ ነው እንደምታዩት መነኑ ደብል ነው። በሁለት አይን መነን ነው የምንሰራው። ሁለት አይን መሆኑ ጥልፉን መሸከም እንዲችል ያደርገዋል ማለት ነው። ከስር ደግሞ ሳተን ገበር እንጠቀማለን። በጣም ነው የሚያምረው። በቆንጆ ሁኔታ ተሰርቶ ያለቀለት የሀበሻ ቀሚስ ነው ይሄ። ወገቡ ላይ ደግሞ ኤክስተርናል ቀበቶ አድርገንላታል። ልክ እንደዚህ ሆኖ ከጀርባ ይታሰራል ማለት ነው። ይሄ ኤክስተርናል ቀበቶ ከጀርባ መታሰሩ ለሳይዝ በጣም ቆንጆ ይሆናል። ለቀጭንም ለወፍራምም ሴት እንዲሁም እንደም ማለት እንችላለን ማለት ነው። ወፍራምም ሴት ብታደርገው ከኋላ ረዘም ያለ መነን ስለሚተውለት ስለሚታውለት ለወፍራምም ሴት መሆን ይችላል። ቀጭንም ከሆነች ደግሞ ቀጠን አድርጎ ጠበብ አድርጎ ማሰርም ይቻላል ማለት ነው። ነጠላው ደግሞ ይህንን ይመስላል። በጣም ትልቅ ነጠላ ነው። የጥልፍ ልብሶች ሲታዘዙ ነጠላቸውን ራሳችን ስለሆንን የምንቆርጠው ረዘም አድርገን እንቆርጠዋለን ማለት ነው። ያው ሸማኔ የሚሰራው ልብሶች ሞስትሊ በነሱ ዲስሽን ስለሚሆን የማጠር ባህሪ ይኖራቸዋል። እዚህ ጋ ጥልፎቹ ግን ረዣዥሞች ናቸው እንደምታዩት። በጣም ቆንጆ ቀሚስ ነው። በጣም ነው የሚያምረው። ብዙዎቻችሁ ወዳችሁታል። ከዚህ በፊት እንደተናገርኩት አሁንም በጣም ብዙ ከስተመሮች እያዘዙን ያሉ የሀበሻ ቀሚስ ነው። ለሰርግም ደግሞ ይሆናል። ለቤተ ክርስቲያን ሰርጋችሁን የምታደርጉ ሙሽሮች እንደዚህም አይነት ዲዛይኖች እንድትጠቀሙ በጣም ቆንጆ ነው ብዬ ሪኮመንድ አደርጋችኋለሁ ማለት ነው። በማቴሪያል ጥራት፣ በጥልፍ ጥራት፣ በስፌት ማዛ ጥበብና ሽፎን አይታማም። ኦርደር ማድረጋችሁን አትርሱ።